ኤሳው ያገኘው በመወለድ ነው። ታግሎ አይደለም፣ ጾሞ አይደለም፣ ጸልዮ አይደለም፣ ተግቶ አይደለም። ለፍቶ አላመጣውም፣ በነፃ ነው የሰጠው። ጸልዮ ግን አያገኘውም ካጣው። ለዛ ከሆነ መስቀልም ላይ ባይዘው አላገዝኩትም። ኪዳን ብቻውን ነው ያረገው፣ አልተባበርንም። እኔና እግዚአብሔር ናስቲ አብረን እንሙት አይደለም፣ ያለ ሞቶ ነው የጠራኝ። በእኔ ትጋት ስለማይመጣ ሺህ ዓመት መሬት ላይ ሺህ ዓመት በንጽህና ብኖር ሺህ ዓመት እንዲው በቃ ተንቀጥቅጬ ብኖር ልድን አልችልም። ስጋውን ቆርሶ ደሙን አፍስሶ ለብቻው ሰርቶ ና አለኝ። አብረን ስለው ብቻዬ ይሄ እኔስ ተቀበል ዝም ብለ አመንኩ። ለዘላለም በእግዚአብሔር የማዳን ፕሮግራም ተካተቱ። እግዚአብሔርን ጠበቅሁት፣ ጠበቅሁት፣ ጠበቅሁት፣ ጠበቅሁት ይላል አንዳንድ ሰው። ከእግዚአብሔር ወዴት ይኬዳል? እግዚአብሔርን ጠብቄ ጠብቄ ሲቀርብኝ ቀረ የትሄዳለ ምን መሄጃ አለ? የተነገራችሁ ነገር ላይ ስትደርሱ ሌላ እንዳለ ነው የሚገባህ እንጂ መጨረሻ እንዳልሆነ ታውቀዋለህ። ያኛው ግን መጨረሻችን፣ ሌላ መጽናኝ የለንም፣ አንፈልግም። አፍተሮር አልፈልግም፣ ሌላ የለም፣ አልፈልግም። ማስገባት አል መስማትም አል በቅቶኛ፣ ኢየሱስ በቅቶ፣ አልፈልግም። አንድ ልጅ የለውም ዘር እንዲሆናል ይለዋል። ማታ ወተ ኮከብ ከየት ጋር ትጀምራለህ ለመቁጠር? የሆነ መጀመሪያ ቢኖረኮ ለአቆጣጠር ይመቻል። ከየት ጋር ነው የሚጀምረው? እንደዚህ ነው አትቆጠርም፣ ይለዋል ኧረ እግዚአብሔር ሆይ እኔ አንድ ልጅ ጉዳይ እያሰቃየኛል። አንተ ኔሽንስ ህዝቦች ያረጋለሁ ትለኛለህ። በምጥ በዚቃይ በብዙ ጥበቃ አንድ ልጅ ተገኘ። ምንድን ያላቸው ለሎሎዎቹ፣ እታች ቀድም ሲለያዩ እኔና ልጄ ሰግደን እንመለሳለን አለ። ሌላኛው ትርጉም ላይ ሰውተን ነው የሚለው። የሚሰዋው ማን ነው? ይስሐቅ። እንመለሳለን የሌለው ከማጋ ነው ከይስሐቅ ጋር አርደዋለሁ የሚቃጠል መስዋዕት አረገዋለሁ። አዎ እግዚአብሔር አመድ ከምሮ ልጄን ይመልስልኝና አብረን እንመጣለን። እማርደውም ይሄንን ነው፣ መስዋዕት ማረገው ይሄንን ነው፣ ይዤ ምመጣው ይሄንን ነው። ለዛ ከሆናል ሮሜ አራት ላይ የሌለውን እንዳለ አድርጎ በሚጠራ ለሙታንም ህይወት በሚሰጥ ባመነበት በአምላኩ የሁላችን አባት ነው። አብርሃም የሞተ ህይወት ይሰጣል ብሎ ያመነው፣ ልጄን አርጄ እገለዋለሁ፣ እግዚአብሔር ያስነሳዋል። ዕብራውያን 11 ላይ ምንድነው የሚለው? ልጁን ከሞት የመነሳት ምሳሌ አድርጎ ተቀበለው እኮ ነው የሚለው። ኦልሬዲ ሞቷል። እግዚአብሔር ትንሣኤ ሙታንን ለአብርሃም ቀድሞ ሰበከው። ኢየሱስ ሳይነሳ ገና እግዚአብሔር እገላለሁ፣ አስነሳለሁ አለው። አንተ አንድ ልጄን አልከለከልከኝም አለው። አዎ እኔ አንተ ልጅ አልፈልገውም አለው። መስዋዕት አድጌ አልቀበልም ያንተ ልጅ። አዎ በግ እኔ ላ አቅርባለሁ እግዚአብሔር በሰሰበቅ የታሰረ በግ ሰጠው። የሞሪያ ምድር አብርሃም የሰዋበት ተራራና እግዚአብሔር ልጁን ኢየሱስን የሰዋበት እዛ የራስ ቅሉ የጎልጎታ ተራራ ጂኦግራፊካሊ ይተያያሉ፣ ባይዘው ተራሮቹ። እዚህ ተራራ ላይ አንተ ልጅን ሰውታል፣ እዛ ተራራ ላይ እኔ ልጅን ሰዋሉ አለ። እዚህ ተራራ ላይ እኔ በግ አቅርቤያለሁ፣ እዛኛውም ጋር እኔ አቀርባለሁ። ኢየሱስ የእግዚአብሔር በግ ነዋ። በዚህ መንገድ ጳውሎስ ገላትያ 3 ላይ እግዚአብሔር አስቀድሞ ለአብርሃም ወንጌል ሰበከው ይላል። ወንጌል ተሰበከለት አብርሃም ይላል። እንዴት አይነት ጉድ ሆኖ እኮ በእውነት ዘፍጥረት ይሄ እኔ ዛሬ በልጄ ያየሁት ነገ ሥጋ እንዲለብስ በዚህ ልጅ በኩል ነው እግዚአብሔር መሲያዊ ግንድ የሚያመጣው። እና ሚስት እንኳን ስታመጣለት የተመረጠ ነው ካላልኩ ሀገር አምጥተ ሚክስ ለማድረግ እንዳትጥር ብሎት ሄዶት፣ እዚህ ላቸኋ ርብቃ እንዴት እንደተገኘች ሰጡት ይላል። አልቀመጥም አለ ወዲያው፣ ይዟት ተመለሰ አገባ። ሲያገባ አርባ ዓመቱ ነው አገባ ይልና ቀጥሎስ አልወለደችም። እኔ እኮ በእውነት እኮ ነው ምላችሁ። መለኮታዊ ፕሮግራም ያለበት መንገድ እኮ ናቹራሊ ያለበት ችግር ናቹራል ሆኑ ከሆን አልወለደችም። ይስሐቅ ለመወለድ 25 ዓመት አስጠብቋል። ያገባት ደግሞ ርብቃ አልወለደችም። በ40 ዓመቱ አገባት። በ60 ዓመቱ ነው ልጅ የተወለደለት። ሀያ ዓመት ተጠብቋል ለልጅ። እነሱ ቤትም እግዚአብሔርን ሲለምን እግዚአብሔር የይስሐቅን ጸሎት ሰማ ይላል። ርብቃ ጸነሰችልና፣ መንታ ነበሩ ይላል። ሁለት መንታ ናችላል፣ ጸነሰች ስሙኝ። ጸነሰ ይችላል። መንታ ነው የጸነሰችው። ከዛ ፀንሳ እያለ በውስጧ ይገፋፉ ነበር የሚል ቀላል በጣም መጽሐፍ ቅዱስ እኮ የሚገርም ነው። ሙሴን የጻፈው አሁን እኛ ዝም ብለን ባይዘ መንታ ተጸነሰ ከዛ ተወለዱ ብለን እኛ ታሪኩ ላይ ነው። ውስጥ ይገፋፋል። ሲገፋፉ ርብቃ ምንድን ነው? ትግል ነው እንዲህ ነገር አይደለም ያለችው። እግዚአብሔርን ጠየቀ ይችላል። ምንድን ነው የሚያሰቃዩ ቃል በቃል ደሱ ያለችው ምንድን ነው? ትግል አለ እግዚአብሔር እዚህ ውስጥ ሲላት፣ እግዚአብሔር ለርብቃ መለሰላት። ሁለት ህዝቦች አንቺ ውስጥ አሉ አላት። ኔሽንስ ነው ማለት ህዝብ፣ ሁለት ህዝብ ነው አንቺ ውስጥ ያለው። አይዞሽ፣ ህዝብ ስለሆኑ ነው የሚጋፉት አላት። መሬት ላይ የሚቀጥላል አላት። ሲወለዱ የመጀመሪያው ኤሳው መጣ። ጦረኛ ነው ልጅ፣ መሬት ወርዶም የዱር ሰው ነው። ሾለክ ብሎ መጣ። ሲመጣ ሰውነቱ በሙሉ ጸጉር ነበር የሚል ቃል አለ። እናንተ አንብቡት። ጸጉር ነበር ይላል። አየችው ኤሳው። ከዛ ያዕቆብ ተረከዙን ይዞት መጣ ነው የሚለው። ባይዘወይ አልቻለውም እንጂ ሊያስቀረው ፈልጓል። ምን ያርገው? ያዕቆብ ብኩርናውን የተቀበለው ተደባድበው አይደለም፣ በልጦት ነው። ዋይዝ ነው፣ እሳት ነው። ያዕቆብ በጣም ክሪቲካል ነው ልጁ እና አውቶስማርት ስማርት አረገው። ይጠብቀው ነበር የት ጋር እንደሚወስዳት ጠብቆት ጠብቆት ጠብቆት ጠብቆት ጠብቆ ጠብቆት። ያዕቆብ የጓዳ ሰው ወጥ ሲሰራ የሚላለ ነበሮች ወጥ ሰ በጣም አደገኛ ነው፣ የምጣፍጥ ነገር ነው የሚሰራው። ያኛው ሄዶ አድኖ ምን ብሎ ሲመጣ የሚበላ ነገር አላገኝምና ርቦት መጣ አንድ ቀን ያቆብ ቁጭ ብሎ ወጥ ይሠራ እያስተካከለ፣ እየቀመመ ምን እያለ ወጥ ይሰራ እና ይሄኛው ቁጭ ብሎ ጠበቀው። እርቦት ሲመጣ ያዕቆብ የሚጣፍጥ ቆንጆ ምግብ እየሰራ እያለ ሲደርስ፣ እንደዚህ ያለ ጮክ ብሎ ከምትሰራው ቀይ ወጥ ስጠኝ። ያዕቆብስ፣ እሰጥሃለሁ፣ መስጠቱን ዝም ብዬ ግን አልሰጥም አለ። እንዴት አለው ብኩርና እንሸጥልኝ። ተረከዙን ይዞ ማስቀረት ፈልጎ ያላገኛትን ብኩርና ቤት ውስጥ ጠበቀው። ብኩርና እንሸጥልኛለሁ። ብኩርና የምን ያደርግልኛለ ነው እሸጥልሃለሁ፣ አለው ምግቡን ብቻ ስጠኝ ቶሎ አይ እንደዚህ አይደለም አለው። ምን ያደርግልኛል፣ ምናምን አይደለም። ከጠገብክ በኋላ ብትክደኝስ ማል። እነሱ ሲምሉ ሁለት ዋኖስ፣ ሁለት ምና ብቻ እጃቸው ላይ ባለው በከረንት ሊዛ እጃቸው ላይ ባለው ነገር ያደርጉና ሁለት ሁለት ቦታ ይከፍሉታል። መሐላ ስታደርግ ይሄንን መሐላ ባፈርስ እንደነዚህ ልሰንጠቅ ብለው ነው ቃል የምትገባው። ባይዘወ ሰውና ሰው ኪዳን የሚያደርግበት መንገድ ነው። እሱ አያችሁ፣ ለፍታችሁ ያላመጣችሁትን ነገር ተጠንቀቁለት። ኤሳው ያገኘው በመወለድ ነው። ታግሎ አይደለም፣ ጾሞ አይደለም፣ ጸልዮ አይደለም፣ ተግቶ አይደለም፣ ለፍቶ አላመጣውም። በነፃ ነው የሰጠው። ጸልዮ ግን አያገኘውም ካጣው ብኩርና ኗ ብኩርና ምታስታውሱ ከሆነ አብርሃምና እግዚአብሔር ሲገቡ ዘፍጥረት 15 ላይ እኔ እናንተ መሀላ እናረጋለን አለው እግዚአብሔር። አብርሃም ከእግዚአብሔር ጋር መሀላ እንዴት እንደሚደረግ ስለማያውቅ እግዚአብሔር ሰውና ሰው በሚያደርግበት መንገድ እናርገን እናንተ አለው። ታዲያ ምን አድርጌ ልጠብቅ ሲለው ሁለት ሁለት ከዋኖስ ከምናምን እንደዚህ ሁለት ሁለት ክፈልና ጠብቀኝ አለው። ከዛ ምንድነው የሚያረጉት፣ አንደኛው በዛ በኩል አንደኛው በዚህ በኩል ይሆንና መሐላ እየተከፈሉት የተከፈሉት ዋኖሶች አሉ። ይሄኛው ወደዚህ ይሻገራል፣ ያኛው ወደዚህ ይሻገራል። የሚሻገሩበት ምክንያት ይሄንን መሐላ ባፈርስ እኔ እንደነዚህ ልሰንጠቅ ማለት ነው ትርጉሙ። ስለዚህ እኔ እናንተ እናርግ ለምንገባው ኪዳን ያልታመነ ይሰነጠቃል አለው እግዚአብሔር። የማይሳሳት አምላክ ነው አብርሃም። ደካማ ነው፣ ትሰነጠቃል አለው ከካድክ። እሺ አለ አብርሃም። እግዚአብሔር ነው ገና እያወቀው ነው አብርሃም ሰርቶ ጠበቀው ይላል። ከዛ መስዋዕቱን ሊበሉበት አሞሮች መጡ። ሲመጡ እያባረረ ቆየ። እግዚአብሔር ዘገየ ታውቃል። ለምን መሰላችሁ? ብቻውን ሊያደረግነው ኪዳን ከአብርሃም ጋር ካረጎ አብርሃም ነገ ሊደክምበት ነው። መሰንጠቆ ነው። ሰውየው እያባረረ አብርሃም ጎበዝ ነው። ጠበቀ። እንቅልፍ ጣለበት ይላል። አልተኛ ሲለው አስተኛው። ላጥ ሲል እግዚአብሔር መጣ ይላል። አብርሃም ሲተኛ እግዚአብሔር መጣና ኪዳኑን አድርጎ ሄደ ይላል። አብርሃም ሲነቃ ኦሬዲ እግዚአብሔር ኪዳን አድርጎ ሄደዋል። እግዚአብሔር ሆ ያለው አቤት ሲለ ምን ነው የታለ ሲለው ጨርሼ ሄድኳለሁ ለምን እኔን ሳትጠብቀኝ? ለዚህ ኪዳን እኔ ብቻዬን ታማኝ ነኝ። አንተ ነገ ብትደክም። ምክንያቱም 15 ላይ ኪዳን አድርገው 16 ላይ አጋርጋ ገባ ሰውየው መገደሉ ነው። ስለዚህ ልክ አብርሃም አጋርጋ ገብቶ ፌል አድርጎ ሲወጣ እግዚአብሔር ምንድን ያለው? አብርሃም ና አለው። አቤት ይለው። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ ፍጹሙን። አይዞ አይዞ። ለዛ ኪዳን እኔ ለዘላለም እታመናለሁ። ብትደክም እያገዝኩ፣ ብትወድቅ እያነሳው፣ አቅም ብታጣ እያበረታው፣ እስከ መጨረሻ እኔ እታመናለሁ አለ ለዛ ነው አብርሃም ሞቶ እግዚአብሔር ይስሐቅ ጋ ቀጥሏል። ለዛ ከሆነ መስቀልም ላይ ባይዘው አላገዝኩትም። ኪዳን ብቻውን ነው ያደረገው። አልተባበርንም። እኔና እግዚአብሔር ናስቲ አብረን እንሙት አደለ ያለ። ሞቶ ነው የጠራኝ ሥጋውን ቆርሶ ደሙን አፍስሶ ለብቻው ሰርቶ ና አለኝ። አብረን ስለው ብቻዬን እኔስ ተቀበል። ዝም ብለ አመንት ለዘላለም በእግዚአብሔር የማዳን ፕሮግራም ተካተትኩ። ሳታዋጣን ሄዳነው ሁሌንም እላችሁ ጸሌን አልዳንም፣ ድነን ነው መጸለ ጀመርነው። በፍጹም እንዳገዛችሁት እንዳታስቡ እግዚአብሔርን። እውነቴን የምነግራችሁ በጣም መንፈሳዊ የሆንን ሰሞን የተባበርን ይመስለናል። እግዚአብሔርን ቀኝ እጁን ትንሽ ከፍ ያረግንለት። እንደ ዋዛ እንደ ቀልድ ሸጠ ብኩርናው ነው ምስር ወጡን በላ ይልና ብኩርናውን ሸጦ ተነስቶ ሄደ ይላል። ብድግ ብሎ ተነስቶ ሄደ። ቁጥር 34 ምንድ ነው የሚለው? ኤሳውም ብኩርናውን እንዲህ አድርጎ አቃለላት። የአብርሃም የይስቅ የያዕቆብ አምላክ ሆነ እግዚአብሔር። ትውልድ ሁሉ በዚህ ነው የሚያቀኛል። ጌታ ኢየሱስ ክርስቶስ መጥቶ እግዚአብሔር ሕያው ነው፣ የሙታን አምላክ አይደለም፣ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ ብሎ አለ። እነሱ አልፈዋል፣ እግዚአብሔር አለ እኮ ነው። የሙታን አምላክ አይደለም ብሎ ሲጠራ ኢየሱስ ሜንሽን ያደረገው ያዕቆብን። የት ጋ ነው ሺፍት ያደረገው? ይኸው ዚ ጋ በቀይ ይወጥ። ቀላል አይመስልም፣ ሲምፕል አይመስልም እዛ ጋ አያስታውቅም። አሁን እዛ ጋር ሸጦ ሄደ። በቃ ጠግቤአለሁ ብሎ በልቶ ጠጥቶ ወጥቶ ወደ አደኑ ነው የሄደው። ባይዘወይ ቡክርናዋ ሺፍት ማድረጓን የምታውቁት፣ የአልጋ በረከት የምትባለውን የመጨረሻ በረከት ኤሳው አይደለም ያዕቆብ ነው የወሰደው። አባቴ ባርከኝ አለው ኤሳው መጥቶ። አንድ ነበረች ያዕቆብ ወሰዳት አለው። አምሶ የለም፣ በነፃ እግዚአብሔር የሰጠን ነገር በዋጋ ከፍለን ማምጣት ስለማንችል ነው። አንዳንድ ነገሮችን ጸልየን ማግኘት እንችላለን። ድነትን ግን ጸልይ አታመጣው በእኔ ትጋት ስለማይመጣ ሺህ ዓመት መሬት ላይ ሺህ ዓመት በንጽህና ብኖር ሺህ ዓመት እንዲሁ በቃ ተንቀጥቅጬ ብኖር ልድን አልችልም። በምንም አይነት መንገድ ላመጣም ማልችለው ነገር እግዚአብሔር በነፃ ነው የሰጠኝ። ጸልዬ ላገኛቸው የምችላቸው ነገሮች በጣም ቀላላቸው። በጣም ሲምፕል ሆኖ ስለመጣ በጣም በቀላሉ ስለተገኘ ነገሩ ቀላል ነው ማለት አይደለም። ድነቴ ዋጋ ስላላስከፈለኝ ቀላል ነው ማለት አይደለም። ድነትን ማንም ሊሰጠኝ አይችልም። ለዛ ነው እግዚአብሔር ኢቭን እወዳችኋለሁ ብሎ እንኳን ሊሰጠን አይችልም። ልጁን አስከፍሎታል ድነት፣ ልጁን እኔ ጋር በነፃ ይምጣ እንጂ እግዚአብሔር በነፃ አላረገውም። ላቃልለው አልችልም። ለምን? እግዚአብሔር የከፈለውን ዋጋ፣ እግዚአብሔር የሄደውን መንገድ፣ እግዚአብሔር የመጣውን ርቀት ማሰብ ከቻልኩኝ፣ ከድነቴ በላይ የሚያንገበግበኝ እግዚአብሔርን የሚያንገበግበውም ነገር የለም። አንድያ ልጅ መስቀል ላይ እስኪሞት ሲያጣጥር ጸጥ ያለው ለድነት ነው። እኔ ጋር በነፃ ይምጣ እንጂ ነገሩ በነፃ አልተገኘም። ኢየሱስን ሕይወት ጠይቆታል። ኢየሱስ ሰው ሆኖ መስቀል ላይ መሞት ነበረበት፣ እኔን ለማዳን ላቃልለው አልችልም። አቃለላት ይላል። ታቃል አቃለላት፣ በእግዚአብሔር ምርጫ በነፃ የተሰጠው ነገር አቃለላት። ዕብራን 12 ላይ ትዝ ይላችሁ፣ ብኩርናውን እንደ ሸጠ እንደ ኤሳው እንዳትሆኑ ይልና ቀጥሎስ፣ በብዙ ምጥ በእምባ ቢፈልጋት ሊያገኛት አልቻለም። አየህ የቅድሟን ቀይ ወጥ በልቶ ጠግቦ ሄደ። ተመልሶ ራበው። ተመለሰና ምግብ በልቶ ጨርሶ ብኩርናውን በብዙ እምባ ነው የሚለው ይዘ ዝም ብሎ አንጣ አይቻለ። በብዙ እንባ ቢፈልገው ያገኛ አልቻለ። ሰው እንደ ቀልድ ጌታን ተወኩ ይላል። በጣም ይገርም። ትቼ ጌታ ይላል ወዴት ይሄዳል? የፈለገ ብትደክሙ ቸርች ነው፣ የፈለገ ቢያቀታችሁ እግዚአብሔር ፊት ውደቁ ምንም ብትሆን ኖ እግዚአብሔርን ጠበቁት ጠበቁት ጠበቁ ጠበቁት ይላል አንዳንድ ሰው ከእግዚአብሔር ወዴት ይሄዳል እግዚአብሔርን ጠብቄ ጠብቄ ሲቀርብኝ ቀረ የትሄዳለ ምን መሄጃ አለ ከእግዚአብሔር ውጭ ያለው ሰይጣን ነው ሰው አይደለም ያለው ባይዘዌ ወይ እግዚአብሔር ነው ወይ ሰይጣን ነው ውሸቱም ነው ሰው አለ እከሌ አለ እነንተን አሉ ያሉም ወይ የእግዚአብሔር ነው የእግዚአብሔር ካልሆነ ወይ የሰይጣን ነው ከሁለቱ ውጭ ዓለም የለም እግዚአብሔር መምጣቱ አይደለም እግዚአብሔርን መጠበቅ ክብር ነው መጥቶ የሚሰራው ስራ እኮ አደለም። እግዚአብሔርን እየጠበቅኩት ነው ማለት ራሱ ክብር። ኤሳው የዚህ ቀን እርቦኛል አደለም እኮ። ኤሳው እርቦት እርቦት እርቦት ቢሞት ይሻል ነበር። ምክንያቱ ደሬስት ያለው የመጽሐፍ ቅዱሱ የእግዚአብሔር የማዳን ፕሮግራም ላይ ኤሳው ሲገባ ብኩርናውን ሸጠ፣ ብኩርናውን አቃለለ፣ ብኩርናውን አላገኘም ቢፈልገው በእንባ አላገኘም ተብሎ ነው የተዘጋው ታሪኩ። በጣም ማይነር በምትሆን ነገር የምጠብቁትን ጌታ ሚስ አታርጉት። እኔ አንድ ነገር ብቻ ነው የምጠብቀው ከዚህ በኋላ የጌታ የኢየሱስ ክርስቶስን ዳግም መመለስ፣ በቃ እሱን ብቻ ነው የምጠብቀው። አማኝ ጠብቅ የተባለው እሱን ነው። የክርስቲያን ተስፋ እሱ ብቻ ነው። ጠብቀኝ ብሎኛ በምን ልጠብቀ? በሰጠው ኪዳኑስ ጠብቀኝ፣ ይመጣል ብለ ጠብቀኝ። ጌታ ኢየሱስ ክርስቶስን ስትጠባበቁ የሚል ቃል አንብባችኋል አንደኛ ቆሮንቶስ ምራፍ አንድ ላይ ኢየሱስ ክርስቶስን ዳግም መመለሱን ስትጠባበቁ አንዳች የጸጋ ስጦታ አይጎልባችሁም። ምን ማለት ነው? በዚህ ዓለም ውስጥ ስትኖር ልትደክም ትችላለ፣ አቅም ልታጣ ትችላለ። በጣም ፍርስትሬት እንድታደረግ የሚያደግ መንገድ አለ። የጸጋ ስጦታ አይጎልብህም፣ አቃተኝ ስትል ጸጋ ይሰጣል፣ እግዚአብሔር ኃይል ይሰጣል፣ ጉልበት መንፈስ ይሞልሃል። ተንበርከከ ስትጸልይ ኢንካሬጅ ያደረጋል፣ ያበረታታል፣ አለሁ አይዞ ይልሃል። እስኪመጣ ድረስ ጠብቅ። ኢየሱስ ይመለሳል የተነገራችሁ ነገር ላይ ስትደርሱ ሌላ እንዳለ ነው የሚገባህ እንጂ መጨረሻ እንዳልሆነ ታውቀዋለህ። ያኛው ግን መጨረሻችን፣ ያኛው ዴስቲኔሽን ነው። እዛ ከደረስኩ በኋላ ሌላ አያምረኝም። ያልቃል ያልቃል መዝጊያው ነው ይሄ ነው። ብኩርናን ለምንድን ነው የምጣበቀው? ለምንድን ነው ጥሌ ያለመታከት የምታገለግለው? በምድር ላይ ካሉ እምነቶች መካከል ሲቃይ ያለበት እምነት ይህ እምነት ነው። ተገርፋ አመስግን የምትባልበት እምነት በመከራ መካከል ደስ ይበል የሚባልበት እምነት። ጠላት ቀኝም በጥፊት ህመት ግራን ሰጠው የሚል እምነት መልሰ ምታ እማይል በሲቃይ በገመድ ላይ እንደ መራመድ የሚያስኬድ እምነት ነው። ምኑ ነው የምትታገሰው? ዘላለማዊ ክብር አለ። ኢየሱስ ይመጣላ። ክርስትና እውነት ነው። ጥሩ ሰዎች ተጠንቅቀው የጻፉት ታሪክ አደለም። ክርስትና ሪል ነው። ኢየሱስ ይመጣል እንሄዳለን። ኢየሱስ ይመጣል እንሄዳለን። አገራችን በሰማይ ነው። ሌላ መጽናኛ የለንም። አንፈልግም አፍተሮል አልፈልግም ሌላ የለም ማስገባት ማስገባተል መስማትም አልፈል በቅቶኛ ኢየሱስ በቅቶኛ አልፈልግም ይሄ እኮ ጥሩ ነው ጥሩ አይደለም አላልኩ ኦፍኮርስ ጉድ ሊሆን ይችላል ቤስት አለኝ ቤስት ምን ወንጌል ኢየሱስን ጠብቅ ብኩርና ፕሮቴክተር አንድ ቀን አለ የሚወደኝን ጌታ ፊት ለፊት የማይበት እሱ ደግሞ ለእኔ መኖሪያ የሚያዘጋጅበትን የዛን ቀን ያስተዋውቀኛል ወስዶ የያዘጋጀውላችሁ መንደር ይለ። በዚህ ምክንያት ብኩርናችንን እንጠብቃለን። ክብር ለኢየሱስ።